ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮአችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ውድ ቤተሰቦቻችን በአክብሮት እንጋብዛለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን የማደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩም። በዛሬው ፕሮግራማችን የተለያዩ ርዕሰ ጉዳዮችን በስፋት እናነሳለን። የኢትዮጵያ ብሔራዊ ቡድን ዛሬ ጨዋታውን ያደርጋል። ለሁሉ እንግዲህ ከጅቡቲ ብሔራዊ ቡድን ጋር ነው ጨዋታ ነው የሚያደርገው። ከግብጹ የሁለት ለዜሮ ሽንፈት ማግስት ደግሞ ዛሬ ሌሊት ስድስት ሰዓት ሲል እንዲሁ በሞሮኮ ጨዋታውን የሚያደርግ ይሆናል። ከዚህ ጨዋታ ጋር አያይዘን በስፋት የምናነሳቸው ነጥቦች ይኖራሉ። ሌሎችም እንግዲህ በአውሮፓ የሚደረጉ ጨዋታዎች ያሉ እነሱንም እንጠቁማችኋለን። የአውሮፓ ትልልቅ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተሰሙ ይገኛሉ። እነሱንም በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፏድባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለሁ። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመለሰን የምንመጣ ይሆናል። ወደ ቀዳሚው ጉዳያችን ነው የምናልፈው። የኢትዮጵያ ብሔራዊ ቡድንን የተመለከተ መረጃን በማስቀደም ነው የምንጀምረው። የኢትዮጵያ ብሔራዊ ቡድን ዛሬ ለሊት ከጅቡቲ ያቸው ጋር የዓለም ዋንጫ ማጣሪያ የምድብ አምስተኛ የምድብ ስድስተኛ ጨዋታውን እንደሚያደርግ ይታወቃል። ጨዋታው ዛሬ ለሊት ስድስት ሰዓት ሲል በሞሮኮ አልጀዲዳ ከተማ አልአብዲ በሚባል ስቴዲየም ነው ጨዋታውን የሚያደርገው። ዋሊያዎቹ በጨዋታው አረንጓዴ ማሊያ፣ ቢጫ ቁምጣና ቀይ ካስ ወተን ያደርገው ወደ ሜዳ ሊገቡ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ጅቡቲ ሙሉ ሰማያዊ ማሊያን ደግሞ ለብሰው ወደ ሜዳ እንደሚገቡ የወጣው መርሃ ግብር ያሳያል። ሁለቱ ቡድኖች በመደባቸው የመጨረሻዎቹን ሁለት ደረጃዎች የያዙ ቡድኖች ናቸው። ኢትዮጵያ በሶስት ነጥብ አምስተኛ ደረጃ ላይ ተቀምጣለች። ጅቡቲ በአንጻሩ በአንድ ነጥብ ስድስተኛ ደረጃ ላይ ነው እየተቀመጠቸው ኢትዮጵያ ሶስት ነጥብ ይዛ ነው አምስተኛ ደረጃ ላይ ተቀመጣቸው። የሁለቱ ብሔራዊ ቡድኖችን ጨዋታ ምናልባት በዲኤስቲቪ እንግዲህ አፍሪካ አንድ ቻናል ላይ ማለትም ቁጥር 227 ላይ ጨዋታውን በቀጥታ ስርጭት መከታተል እንደምትችሉ ነው ያገኘነው መረጃ የሚያሳየውም። የኢትዮጵያ ብሔራዊ ቡድን ጨዋታ ግን ዛሬ ይደረጋል። ከኢትዮጵያ ብሔራዊ ቡድን ጋር በተያያዘ በርከት ያሉ ሀሳቦች ይነሳሉ። አንድ መረጃን እናካፍራችሁ። የኢትዮጵያ እግር ኳስ ከነፈርጁ ብዙ ችግሮች እንዲሁ አንድ እርምጃ ወደፊት ሁለት እርምጃ ወደኋላ እየተራመደ በዘመን ቅብብሎሽም ዛሬ ላይ ደርሷል። በዚህ ሂደት ለዘመናት በችግርነት ከሚነሱት የታዳጊዎች ስልጠና ጉዳይ፣ አስተዳደራዊ ጉዳዮች፣ የስልጠና መንገድ ወዘተ አሁን ድረስ እንግዲህ በችግርነት መቅረባቸውን ሲቀጥሉ ሌላው ብዙም ልብ ያልተባለውና እግር ኳሳችንም እግር ከወርች የጠፈረው ጉዳይ ደግሞ እግር ኳሳችንም በተመለከተ የሚሰጡ አስቴቶችን በተለይም አሉታዊ ይዘት ያላቸውን በጥርጣሬ የመመልከት አለፈ ሲልም ሀሳብ ሰጪዎችን በአሉታዊ ግብረ መልሶችም ለማሸማቀቅ የሚደረገው ጥረት እግር ኳሳችንን የተጠናወተው ክፉ ነገር ሆኗል። እግር ኳስ በዓለም አቀፋዊ ስለመሆኑ የጋራ መግባባት ቢኖረንም የኢትዮጵያ እግር ኳስን ግን በተወሰነ መልኩ በአንዳንድ መዳኛዎች በተለየ መነጽር መመልከት ተገቢ ይመስላል። በተለይም ፍጹም በፈተና በተሞላበት መንገድ ብዙ መስዋዕትነትን ከፍለው ከብዙዎች መካከል በእሳት ተፈትነው ተጫዋች ሆነው አሰልጣኝ የመሆኑ ልዩ እድል ያገኙትን ግለሰቦች በልዩነት መመልከትና ጥበቃ ማድረግ እንደሚገባ ይታመናል። ነገር ግን ይህንን ሀሳብ ያለ ልክ በማጦስ ተጫዋቾችንም ሆነ አሰልጣኞች በፍጹም ሊነኩ ወይም ሊተቹ አይገባም ማለት ግን እንዳልሆነ ሊሰመርበት የሚገባ ጉዳይ ነው። ተፈትነው እዚ የደረሱት እነዚህ አካላት በስስት ብንመለከታቸውም ሲያለሙዋው ደስ ሲሳሳቱ ደግሞ ገንቢ ትችትን ማቅረብ ያለና የሚኖርም ሀቅ ነው። እግር ኳስን የተለየ ከሚያደርጉት ባህርያት አንዱ ካለፈው ሰፊ ዓለም አቀፋዊ ተቀባይነት አንጻር ሁሉም ሰው ሀሳብ እንዲሰጥበት ክፍት እንግዲህ የመሆኑ ጉዳይ አንደኛው ነው። እግር ኳስን በሰፈር ደረጃ በልጅነቱ በጥቂት ከሞከረው ግለሰብ አንስቶ በእግር ኳሱ በሙያተኛነት አልፈው በሚሰጧቸው በሳል ሀሳቦችም የመገናኛ ብዙኃንን ትርክትም የመቆጣጠር እስከሚችሉ የእግር ኳስ ተንታኞች ድረስም ከሊቅ እስከ ደቂቅ ለሁሉም ሰዎች ሀሳብ የተጋለጠ እንደሆነ የሚታወቅ ነው። ታዲያ በዚህ ሂደት የትኛውም ግለሰብ በመረዳቱ ልክም ስለሚወደው እግር ኳስም ሀሳቦችን ሊሰጥ ይደመጣል። ይሄ ደግሞ ያለም እንዲሁ ደግሞ የሚኖርም ሀቅ ነው። የሀሳቡ ትክክለኛነት ቀዳሚ ጉዳይ ባይሆነም ሀሳቦች በሀሳቦቹ ላይ የተመሰበ ሀሳቦቹ ላይ የተመሰረቱ አስቴቶችን የሚጠብቁ ነገሮች ሆነው ሳለም በእኛ እግር ኳስ ግን ከዚህ ሀቅ የተፋታ መልኩ የሚመራ ይመስላል። እግር ኳሳችን አስቴቶችን የሚረዳበት መንገድ በአዎንታዊ አውድ እንጂ አሉታዊ አስቴቶችን ለማስተናገድ የተሰራ እስካሁን ድረስ አይመስልም። የኢትዮጵያ እግር ኳስ በዚህ ረገድ የራሱ እንግዲህ ያልተጻፈ መተዳደሪያ ያለው ነው የሚመስለው። አውድቱ እንጂ ለምን ትተቻላችሁ የሚለው አመክንዮ የለሽ ቢህልም የእግር ኳሳችንን ገዢ ትርክትም ከሆነ ሰንበት በት ብሏል። በዚህ ህሳቤ እንግዲህ በውዳሴ ጊዜ አንገታቸውን ቀና አድርገው አለናለን አለን የሚሉ በትችቶች ወቅት ደግሞ አትናገሩኝ ባዮች ብዙ ሆነዋል ሀሳቦችን መስጠታቸው ያለና የሚኖር ከሆነ ሙገሳም ትችትም የሚኖሩ ነገሮች መሆናቸውን ሁሉም ሰው ማወቅ አለበት ታዲያ ሲንቆለጳጳሱ ለመታየት የቀረቡ የእግር ኳሱ ተዋንያን ተጫዋቾች አሰልጣኞች አመራሮች ትችቱ ሲመጣ ደግሞ ሰይፋቸውን ለመምዘዝ ሲሯሯጡ ማየት ለእነርሱ ጥያቄ የሚፈጠር ነው። ጉዳዩ በሚዛናዊነት ነት ለተመለከተው ሰው በየትኛውም የሙያ መስክ ላይ ጥሩ ሲሰራ ማሞገስ፣ ስህተቶች ሲኖሩ ደግሞ ትችቶችን መሰንዘር የሚጠበቅ ነው። ታዲያ ሁለቱን ስሜቶች በሚዛን ለማስተናገድ የሚቸገሩት የሀገራችን የእግር ኳስ ተዋናዮች በፈርጀ ብዙ ችግሮች ተይዞ ለብዙሃኑ የብሔራዊ ደስታ ምንጭ ለመሆን ሲቸገር የሚስተዋለው እግር ኳሳችን የሚሰጡ አስተያየቶችን ከሙገሳዎች ይልቅ ለትችቶች የቀረቡ ስለመሆናቸው የሚያሻማ አይደለም። ይህንን ተከትሎ ውዝግቦችና ሰጣገባዎችን መመልከት የእግር ኳሳችን እንግዲህ አንዱ ተግባር ሆኗል። ታዲያ በዚህ ሂደት ውስጥም ቀዳሚ መዛነፍ የሚያመነጨው ሀሳቦች ወይም አስተያየቶችን ካለማክበር የሚመነጭ ነው። የትኛውም ሀሳብ የሰጡ አካል ማንም ይሁን ማን፣ ትክክልም ሆነ አልሆነ፣ ሀሳብ ወይም አስተያየቱ በራሱ እንግዲህ መከበር የሚገባው አይነት ሀሳብ እንደሆነ ነው በርካቶች እያነሱ የሚገኙት ከዚህ ጋር በተያዘ በርከት ያሉ ሀሳቦች ናቸው የሚነሱት። ዛሬ ግን የኢትዮጵያ ብሔራዊ ቡድን ጨዋታውን የሚያደርግ ይሆናል። ይህንን ጨዋታ ዛሬ ሌሊት 6 ሰዓት የሚደረግ ጨዋታ ነው። የኢትዮጵያ ብሔራዊ ቡድን ከጅቡቲ ብሔራዊ ቡድን ጋር ነው ጨዋታውን የሚያደርገው። ይህንን ጨዋታ ደግሞ የ2026ቱን የዓለም ዋንጫ ማጣሪያ ጨዋታዎች በአህጉራችንና በሌሎች የዓለም ክፍሎችም እየተደረጉ ሲሆን፣ ሀገራችን ኢትዮጵያን በምድብ አንድ ከግብፅ፣ ከቡርኪና ፋሶ፣ ከሴራሊዮን፣ ከጊኒቢሳው፣ ከጅቡቲ ጋር ተደልድላ እስካሁን አምስት ጨዋታዎችን አከናውናለች። በነዚህ አምስት የምድብ ጨዋታዎች ከ3 ነጥብ በላይ ማስመዝገብ ገና ያልቻለው ቡድናችን የምድቡ ግርጌ ላይ ከምትገኘው ጅቡቲ ጋር ዛሬ ለሊት 6 ሰዓት ላይ ነው ጨዋታውን የሚያደርገው። በስድስተኛውን ጨዋታን የሚያደርገው በምድቡ በአል አብዲ ስቴዲየም ሞሮኮ ላይ የሚከናወነውን ጨዋታ በመሃል ዳኝነት ደቡብ አፍሪካዊው ባዲ ሎግዛሎ፣ በረዳት ዳኝነት ደግሞ አንጎላዊው ሳንቶስ ጀርሰን ኤሚሊያኖ እና ደቡብ አፍሪካዊ ማይኮን ጋራ እንዲሁ ደግሞ በአራተኛ ዳኝነት ከሲሸልስ የመጡት ኦሪሶል ኖሪስ እንግዲህ ጉድ ፍሬ እንደሚመሩት ነው የተረጋገጠው። ከጨዋታው ጋር በተያዘ ጨዋታው የሚተላለፍበትን መንገድ ደግሞ ቀደም ብለን መግለጻችን የሚታወስ ነው። ውድ ቤተሰቦቻችን፣ የኢትዮጵያን ጨዋታ ከነሳን አይቀር ዛሬ የሚደረጉ ደግሞ ሌሎች በአህጉር አቀፍ ደረጃ የሚደረጉ ጨዋታዎችን እንመልከት። በአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎች እንዲሁ ይደረጋሉ ዛሬ እንግዲህ በምድብ በሶስት ምድቦች ነው። ግሩፕ ጂ፣ ግሩፕ ኤች እና ግሩፕ ኬ ላይ ጨዋታዎች ይደረጋሉ። እነዚህ እንግዲህ በኔሽንስ ሊግ ላይ የሌሉ ብሔራዊ ቡድኖች ጨዋታቸውን እያደረጉ ይገኛሉ። የዓለም ዋንጫ የማጣሪያ ጨዋታቸውን እያደረጉ ይገኛሉ። ከእነዚህ መካከል እንግሊዝ አንደኛዋ ናት። እንግዲህ ባለፈው ጨዋታውን ማሸነፏን እናስታውሳለን፣ ሁለት ለዜሮ በሆነ ውጤት ዛሬ ደግሞ ከላቲቪያ ጋር ጨዋታን ታደርጋለች። ምሽት አራት ሰዓት ጋር በአምስት ሲል የሚደረግ መርሀ ግብር ነው እንግሊዝና ላቲቪያ ጨዋታቸውን ያደርጋሉ። ግሩፕ ኬ ላይ ነው ይህ ጨዋታ የሚደረገው። ሌላኛው በዚሁ ምድብ አልቤኒያና አንዶራ ደግሞ እንዲሁ ጨዋታቸውን ያደርጋሉ። በሌሎች ምድቦችም ጨዋታዎች ይኖራሉ። ቦሲኒያ ከሳይፕረስ፣ ሳን ማሪኖ ከሮሜኒያ፣ ሉቴኒያ ከፊንላንድና ፖላንድ ከማልታ ጋር የሚያደርጓቸው መርሃ ግብሮች ዛሬ የሚጠበቁ ጨዋታዎች ናቸው። በአፍሪካም እንዲሁ የዓለም ዋንጫ ማጣሪያ ጨዋታዎች የምድብ ስድስተኛ ጨዋታዎች ይደረጋሉ። እኛ ምድብ ላይ ጊኒቢሳውና ቡርኪና ፋሶ ጨዋታቸውን ያደርጋሉ። ኢትዮጵያና ጅቡቲ ከሚያደርጉት ጨዋታ ቀደም ብሎ ይህ ጨዋታን በምድብ አንድ ላይ የሚደረግ መርሃ ግብር ነው። ሌላኛው ምድብ ኢ ላይ ደግሞ ጨዋታዎች ዛሬ አይደረጉም። ሁለት ጨዋታዎች ነበሩ፣ ነገር ግን ሁለቱም ጨዋታዎች መሰረዛቸውን የተገለጸው ሌላኛው ግሩፕ ኤፍ ላይ የሚደረግ መርሃ ግብር ነው። ኮት ዲቮር እና ጋምቢያ ጨዋታቸውን ያደርጋሉ። ግሩፕ ኤች ላይ ናሚቢያ ከኢኳቶሪያል ጊኒ፣ ላይቤሪያ ደግሞ ከሳኦ ቶሜ እና ፕሪንሲፔ ጋር ጨዋታቸውን ያደርጋሉ። ቱኒሲያ ከማላዊ ጋር ጨዋታውን ታደርጋለች። እነዚህ እንግዲህ በዚህ በግሩፕ ኤች የሚደረጉ ናቸው። ግሩፕ አይ ላይ ደግሞ እንግዲህ ዛሬ የሚደረገው ጨዋታ ማዳጋስካር ከጋና ጋር የሚያደርጉት ጨዋታ አለ። ሌላኛው ሴንትራል አፍሪካን ሪፐብሊክ ከማሊ ጋር የሚያደርጉት መርሃግብርም ዛሬ የሚጠበቁ እነዚህ በአፍሪካ ዞን የሚደረጉ መርሃ ግብሮች እንደወጡ ነው እንደሆኑ ነው የወጣው መርሃ ግብር እያሳየም የሚገኘው እነዚህ ጨዋታዎች ዛሬ የሚጠበቁ መርሃ ግብሮች ናቸው። ማንቸስተር ሲቲን የተመለከቱ መረጃዎችን ደግሞ እናንሳ። ፊል ፎደን በማንቸስተር ሲቲ የሚያሳየውን እንቅስቃሴ ለሀገሩ ማሳየት አለበት ብሏል። ቶማስ ቱሄል ነው የእንግሊዝ ብሔራዊ ቡድን አሰልጣኝ ናቸው፣ ይህን ሀሳብ የሰጡት የእንግሊዝ ብሔራዊ ቡድኑ አዲሱ አሰልጣኝ ቶማስ ቱሄል። ፊል ፎደን የማንቸስተር ሲቲ ድንቅ ብቃትን ለሀገሩ እስካሁን እንዳላሳየን የገለጸው የፊልፎደን ፎደን ምርጫ በአስር ቁጥር ስፍራ መጫወት ቢሆንም አሁን ላይ ግን ለቦታው ያለው ፉክክር ከባድ ነው ብለዋል። ቶማስ ቱሄል ሲናገር እንግዲህ እነ ጁድ ቤሊንግሃም፣ ኮል ፓልመር እና ሞርጋን ሮጀርስ ያሉ ተጫዋቾች ለዚህ ሚና የሚፎካከሩ ናቸው። ስለዚህ ፊልፎደን ፎደን በዚህ ቦታ ላይ ጠንክሮ መስራት ይጠበቅበታል ሲል ነው ሀሳቡን የሰጠው። ፊልፎደን እና ጁድ ቤሊንግሃም በአንድ አሰላለፍ ውስጥ አብረው መጫወት ይችላሉ ነገር ግን በአሁኑ ሰዓት ፎደን ከብቃቱ ጋር አይደለም ሲልም ነው የተናገረው። ፎደን በስራው ታታሪ ነው ያለው ጀርመናዊው የቀድሞ የቼልሲ አሰልጣኝ እንግዲህ ቶማስ ቶሄል ፎደን በክለብ ደረጃ የሚያሳየውን የፈጠራ ችሎታና ተጽዕኖ ወደ ብሔራዊ ቡድኑ ማምጣት አለበት ሲል ነው ያሳሰበው። በቅርቡ ሮይኪንና ሌሎች እንግዲህ ባሰሙት ትችትም ቶማስ ቶሄል አክለው የኒያስቴት ፊልፎደንና ማርከስ ራይፎርድን ነጥለዋቸው ለማውጣት ሳይሆን እነሱን ለማበረታታት ነው የማንቸስተር ሲቲ ፎደን ለማግኘት አንድ ነገር መስራት አለብን ሲልም ነው ቶማስ ቱሄል ስለ ብሔራዊ ቡድኑ እንዲሁ ደግሞ ስለ ፊል ፎደን ሀሳቡን በስፋት እየሰጠም የሚገኘው ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ የሚከፍሉት አምስት ሚሊዮን ፓውንድ ብቻ ነው ቼልሲ የ24 ዓመቱን እንግዲህ ሳንቾን እንግዲህ በክረምቱ የዘወር መስኮት በቋሚነት ለማስፈረም ካልፈለገ ለማንቸስተር ዩናይትድ መክፈል ያለበት ገንዘብ አምስት ሚሊየን ፓውንድ ነው። ሳንቾ ባሳለፍነው ክረምት በቋሚነት የማስፈረም ግዴታ በተካተተበት የውሰት ውልም ወደ ቸልሲ ያመራ ሲሆን ቸልሲዎች በመጪው ክረምትም ይህንን እንግዲህ ውል በ25 ሚሊየን ፓውንድ ወደ ቋሚነት መቀየር እንደሚችሉ ይታወቃል። ቸልሲ ጀደን ሳንቾን በውድድር ዘመኑ መጨረሻ በቋሚነት የማያስፈረመው ከሆነ ለማንቸስተር ዩናይትድ መክፈል ያለበት ክፍያ ለመፈጸም እንደሚገደሉ ይታወቃል። ሰሚያዎቹ በውሰት ውል የተካተተውን በቋሚነት የማስፈረም ግዴታን ካላከበሩ ለማንቸስተር ዩናይትዶች 5 ሚሊዮን ፓውንድ እንደሚከፍሉን የተነገረው ቸልሲ ጄደን ሳንቾን ከማንቸስተር ዩናይትድ የመግዛት ግዴታን ባካተተ የውሰት ውለም ማስፈረማቸው የሚታወስ ነው ሰሚያዎቹ ጄደን ሳንቾን በቋሚነት ማስፈረም ከፈለጉ የዝውውር ሂሳቡ 25 ሚሊዮን ፓውንድ አካባቢ መሆኑ ነው እየተገለጸ የሚገኘው ነገር ግን ቸልሲዎች ምናልባት ይህንን ክፍያ ላይከፍሉ እንደሚችሉ የሚያሳዩ ዘገባዎች ናቸው አሁን ላይ በስፋት እየወጡ እንደሚገኙ ዘገባዎች እያሳዩ የሚገኙት ነው እየተባለም የሚገኘው ሌላኛው ጎንካሎ ኢናሲዮን ለማስፈረም ማንቸስተር ዩናይትዶች ፍላጎት እንዳላቸው ይገለጻል። ማንቸስተር ዩናይትድ አሁን ላይ ጎንካሎ ኢናሲዮን የስፖርቲንግ ሊዝበኑን የተከላካይ ስፍራ ተጫዋች፣ ፖርቱጋላዊውን ተጫዋች ማስፈረም እንደሚፈልግ ነው እየተገለጸ የሚገኘው። ሌላኛው እንግዲህ ዘጠኝ ጨዋታዎች ይቀራሉ እንግዲህ እየተባለ ይገኛል በፕሪሚየር ሊግ ይታወቃል። አምና እንግዲህ በኤሪክ ቴን ሃግ ስር ስምንተኛ ሆነው ሲያጠናቀቁ ማንቸስተር ዩናይትድ ዝቅ እንግዲህ ሊልበት የማይችልበት ወይም ደግሞ የዝቅተ የመጨረሻ ወለል ላይ መድረሱን በብዙ ታላላቅ ሚዲያዎች አውታሮችም በስፋት ሲዘገብ እንደነበረ እናስታውሳለን። ዘንድሮ ግን አሁን ላይ ከዛም ደረጃ ዝቅ ብለው እስካሁን ይገኛሉ። በማንቸስተር ዩናይትድ አሰልጣኝ የሩቤን አሞሪም ስር ስንተኛ ሆነው ያጠናቀቁ ይሆን በርካቶች የሚጠብቁት ጥያቄ ነው። ያ በኤሪክ ቴን ሃግ ስር እንግዲህ ምልክት የነበረው ስምንተኛ ወይም ደግሞ የመውረድ ምልክት የነበረው ስምንተኛ ደረጃ ዘንድሮ በሩበን አሞሪም ስር ስንተኛ ሆነው ሊያጠናቀቁ ይችላሉ የሚሉ ጥያቄዎች በስፋት እንዲነሱ አድርገዋል። ዘጠኝ ሳምንታት ይቀራሉ። ማንቸስተር ዩናይትድ አሁን ላይ በሰበሰባቸው 37 ነጥቦች የሚገኘው 13ተኛ ደረጃ ላይ እንደሆነ ይታወቃል። ከሱ በላይ ያሉት ክሪስታል ፓላሶች ናቸው። 39 ነጥብ አላቸው። በአንጻሩ ብሬንትፋርድ 11ኛ ደረጃ ላይ ተቀምጠዋል። 41 ነጥቦች ነው ያላቸው። እንግዲህ አምና ያጠናቀቁበት ደረጃ ስምንተኛ ደረጃ ላይ የሚገኘው ፉልሃም ነው። አሁን አርባ አምስት ነጥቦች ያሉት የነጥብ ልዩነታቸው ስምንት ያክል ገደማ ነው እና ማንቸስተር ዩናይትድ ከአምናው የተሻለ ደረጃን ይዘው ያጠናቀቁ ይሆን? በርካቶች የሚጠብቁት ጥያቄ ነው። እንግዲህ የሩበን አሞሪ ማንቸስተር ዩናይትድ በአመቱ መጨረሻ ስንተኛ ደረጃን ይዘው ያጠናቀቃል? ለበርካቶች እየጠበቁት የሚገኘው ሌላኛው ጥያቄ ነው። የቀድሞ የማንቸስተር ዩናይትድ ዋና ስካውት ሚኪ ብራውን ማንቸስተር ዩናይትድ ቪክተር ዮከርሽን እንዲያስፈርሙ ተናግሯል። ቪክተር ዮከርሽ አሰልጣኙ ከማንም በላይ ያውቀዋል። በስፖርቲንግ ሊዝበን ለሱ ድንቅ ኮከብ ነበር። በዚያ ቡድን ውስጥ የሚያስቆጠራቸው ግቦች ብቻ ከተመለከታችሁ ሩበን አሞሪም ወደ ማንቸስተር ዩናይትድ ለማምጣት የሚፈልገው አይነት አጥቂ መሆኑን ትረዳላችሁ። ብዙ አጥቂዎችን ከቡድኑ ጋር ሲያዝ እየሰማን ነው። ነገር ግን ሩበን አሞሪም የሚያውቀው ቪክተር ዮከርሽን ለዚህ ቡድን ጥሩ ፊርማ ሊሆን እንደሚችል ገምታለሁ። ቪክተር ዮከርሽ በፕሪሚየር ሊጉ ደረጃ በአንጻራዊነት ሁኔታ ለመላመድም ብቁ መሆኑን ካመነ ጥያቄውን ሊቀበል ይችላል። አንድ ሰው ወደ እንግሊዝ ሲመጣ መጀመሪያ የሚያገኙትን ጥያቄ ከፕሪሚየር ሊጉ ጋር መላመድ ይችል እንደሆነ ጥያቄዎችን ነው። ይህንን መጠየቅ ተገቢ ጥያቄ ነው። ምክንያቱም ብዙ ተጫዋቾች በዚህ ቡድን ውስጥም ሊጉን መላመድ አቅቷቸው ቡድን ውስጥም ሲቸገሩ እያየን ነው። ሩበን አሞሪም ና ቪክቶር ዮከርሽ በፖርቱጋል ሊግ በጣም ጥሩ ነገር አብረው ሰርተዋል። ነገር ግን ይህ ፕሪሚየር ሊግ ነው። ቪክቶሪያ ዮከርሽ ወደ ማንቸስተር ዩናይትድ መጥቶ በፖርቱጋል እያደረገ የነበረውን ነገር መድገም እንደሚችል መገመት ትንሽ ተስፋ ያለው ይመስለኛል። ቪክተር ዮከርሽ በእንግሊዝ መቆየቱ ትንሽ ሊጠቅመው ይችላል እላለው። ነገር ግን ትክክለኛው አማራጭ መሆን አለመሆኑን መወሰን የስካውት ና የአስተዳዳሪው ስራ ነው። ይህንንም ለማድረግ ወይንም ደግሞ ላለማድረግ ከሩበን አሞሪም ጀርባ ያሉት ሰዎች ወሳኝ ይሆናሉ። ነገር ግን ተጫዋቹ በዝውውሩ ላይ ፍላጎት እንዳለው በእርግጠኝነት እኔ እንደማስበው ቪክተር ዮከርሽ ከዋና አማራጮቻቸው ውስጥም አንዱ እንደሚሆን እንደሚያስቡ ግልጽ ነው። ለቪክተር ዮከርሽ ፊርማ ቢንቀሳቀሱ አያስደንቀኝም ሲልም ጭምር ነው ሚኪ ብራውን ሀሳቡን የተናገረው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሰ ቡካዮ ሳካ በሚቀጥሉት ቀናቶች ውስጥ ወደ ልምምድ እንደሚመላስ ክሪስ ዊለር መረጃውን አጋርተዋል። አርሰናሎች ላሉባቸው የመጨረሻዎቹ ሳምንታት በተለይ ለሚቀጥሉት ጥቂት ሳምንታት ለሚኖሩባቸው ወሳኝ ጨዋታዎች የዚህን ተጫዋች ግልጋሎት ዳግም ያገኛል ተብሎ ነው የሚጠበቀው። በርካቶች ይህንን ነገር እየጠበቁት ይገኛሉ። ነገር ግን አርሰናል ይህንን ተጫዋች በድጋሚ የማግኘት እድል እንዳለው ነው ዘገባዎች እያሳዩ አሁን ላይ የሚገኙት። በቀጣይ ጨዋታዎች ላይ የቡካዮ ሳካን ግልጋሎት አርሰናል እንደሚያገኝ መረጃዎች እየወጡ ይገኛሉ አሁን ላይ ሌላኛው የሚነሳው ጉዳይ አርሰናል ቤት ጁሪያን ቲምበርን በተመለከተ ነው። ሚዲያውን በሙሉ የዴክላን ራይስ ዝውውርን ከተቆጣጠረው በኋላ ከወደ ሆላንድ አርሰናል ጁሪያን ቲምበርን ይፈልጋል የሚሉ መረጃዎች ተሰሙ። በወቅቱ ዩናይትድን ፈላጊው ስለነበር ብዙም ትኩረት አልተሰጠውም፣ ወሬዎች አድርገው እንግዲህ፣ ወደ አርሰናል ተዘዋወረ። ብዙ ሰው ሀሳቡ ዴክላን ራይስ ላይ ስለነበር ጁሪያን ቲምበር ስሙ ተደበቀ። ቅድመ ውድድር ጨዋታ ላይ አንድ ብሎ ጨዋታውን ሲጀምር ብዙዎቻቸውን አስገርሟል። በኮሚንሺልድ ከሲቲ ጋር ሲጫወት ምናልባትም ከአሽሊ ኮል በኋላ ፓወርፉል ተከላካይ ሁሉንም ያሟላ ኳስ የሚችል ተጫዋችም እንዳገኙ ፍንጭ ሰጡ። ነገር ግን እጅግ በሚያሳዝን ሁኔታ ዡሪየን ቲምበር በመጀመሪያው የሊግ ጨዋታው ጉዳት ደረሰበት። ለዓመትም ከሜዳ ራቀም፣ ቀስ በቀስም እየተረሳ መጣ። ብዙዎችም ኪሳራ ዝውውር ሲሉ ገለጹት። ሳያዩትም እንግዲህ ዓመት አጡት። በክረምቱ ካላፊዮሪ ሲመጣ ሁሉም በሚባል ደረጃ ባክፎር ላይ ቤን ዋይተን እንዲሁ ካላ ፊዮሪን እያስገቡ አስተላልፍ መስራት ጀመሩ። የጁሪያን ቲምበር የግል ልምምድ ቪዲዮ ከታየ በኋላ ግን ይህ ልጅ ጤነኛ ይሁን እንጂ አይደለም አርሰናል ውስጥ ያለ ተከላካይ ከሌላ ቡድንም ብታመጡ ማንንም አያስቀምጠውም ብዬ መከራከሬን አረሰውም ይላሉ በርካቶች። ሁሉን የሰጠው ጁሪያን ቲምበር በቅራ በቀኝ በመከላከል በማጥቃት በመታገል በኃይለኝነት በድሪበል ለቡድኑ አርማ እንግዲህ በመሆን ከጉዳት ጋር በመታገል ሁሉንም ስፍራ ለማካለል እንግዲህ አርሰናልን ደጋፊዎች ልብን ማሸነፍ ችሏል። መጥፎ የነበረበት ጨዋታ በርካቶች አያነሱትም። ታጋይነቱ እንዲሁ ደግሞ የአይበገሬው ቡድን ውስጥ የነበሩት የነ ፓትሪክ ቪየራንም ነገር የሚያስታውስ ነው። በቀኝ መስመር በኩል እንግዲህ በርካቶች የሚያስታውሱትን ስራ እየሰራ ነው። ብዙ ጊዜ ስለ እሱ በርካታ ነገሮች እየተነሱ ይገኛሉ። ነገር ግን ጁሪያን ቲምበር ለአርሰናል እጅግ አስደናቂ ጊዜን እያሳለፈ ይገኛል። አሁንም አርሰናል ቤት ትልልቅ ነገሮችን እያደረጉ ከሚገኙ ተጫዋቾች መካከል ቅድሚያውን የሚወስደው ተጫዋች ነው። በዛ ቦታ ላይ እሱ በሚሰለፍበት ቦታ ላይ በርካቶች በጥሩ ነገር እያነሱት ይገኛሉ። ጁሪያን ቲምበር በጣም ጥሩ የውድድር ዓመትን እያሳለፈ እንደሆነ ነው በርካቶች እያነሱ የሚገኙት። ቻልሲን የተመለከቱ መረጃዎችን ደግሞ እናንሳ። ወቅቱ 203 ዓ ም ነበር። ሮማን አብርሃሞቪች በማንቸስተር ከተማ ማንቸስተር ዩናይትድ እና ሪያል ማድሪድ ያደረጉትን የአውሮፓ ቻምፒየንስ ሊግ ጨዋታን ለመመልከት ተገኝተውበት የተገኙበት ጊዜ ነበር። ይህ ጨዋታ በአውሮፓ እግር ኳስ ከፍተኛ ግምት የሚሰጠው ሲሆን የሮማን አብርሃሞቪች ትኩረትንም ስቧል። ጨዋታውን ተመልክቶ ሲመለስም ሮማን አብርሃሞቪች በግል አውሮፕላኑ ወደ ለንደን እየተጓዘ ነበር። አውሮፕላኑ ወደ ለንደን እየቀረበ በነበረበት ወቅትም ከአውሮፕላኑ መስኮት ውጪ የቼልሲ ስቴዲየም የሆነው ስታንፈርድ ብሪጅን ተመለከተ። የስቴዲየሙን ቅርጽና ቦታ ከተመለከተ በኋላ በለንደን ውስጥ የእግር ኳስ ባለቤትም የመሆን ሀሳብ በሮማን አብርሃሞቪች አእምሮ ውስጥም ተፈጠረ። በወቅቱ ቸልሲ በገንዘብ ችግር ውስጥ የነበረ ሲሆን፣ ይህ አጋጣሚ ደግሞ ሮማን አብርሃሞቪች ክለቡን እንዲገዛም አነሳሳው። ይህ ክስተት ሮማን አብርሃሞቪች ቸልሲን ለመግዛት የወሰነበት ዋነኛው ምክንያት እንደሆነ ይታመናል። ይንን ተከተሎ ሮማን አብርሃሞቪች ቸልሲን ገዝቶ የእንግሊዝ እንዲሁም ደግሞ የአውሮፓ እግር ኳስን ታሪክም የቀየረም ትልቅ ለውጥን አምጥተዋል። በአጭሩ ከአውሮፕላን መስኮት ላይ ያዩት የስታንፈርድ ብርጅ ይታም ሮማን አብርሃሞቪች ቸልሲን እንዲገዛና የእግር ኳስ ታሪክንም እንዲቀይር ትልቅ ምክንያት እንደሆነው ነው በመጽሐፉ ላይ የተገለጸው። ቻልሲ ጄደን ሳንቾን ማቆየት የማይችል ከሆነ ለማንቸስተር ዩናይትድ መክፈል የሚችለው ገንዘብን ዴቪድ ኦርነስቲን ይፋ አድርጓል። ይህም አምስት ሚሊዮን ዩሮ ነው። ቸልሲ በክረምቱ እንግዲህ የዝውር መስኮት አዲስ የክንፋጥቂ ማስፈረም ፍላጎት ያላቸው ሲሆን የሙካይሎ ሙድሪክም ነገር እልባት ካገኘ በኋላ የወስናሉ ተብሎ እንደሚጠበቅ ነው ዴቪድ ኦርነስቲን ጨምሮ መረጃውን ያጋራው። ሃንስ ፍሊክ የወሩ ምርጥ አሰልጣኝ ተብለዋል። በባርሴሎና መሪነት የቀጠለው የስፔን ላሊጋ የ20425 የውድድር ዘመን የወርሃ መጋቢት የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረትም የባርሴሎና ዋና አሰልጣኝ ሃንስ ፍሊክ የስፔን ላሊጋ የወርሃ መጋቢት የወሩ ምርጥ አሰልጣኝ መሆን መመረጥም ችለዋል። አሰልጣኝ ሃንስ ፍሊክ በወሩ ባርሴሎናን እየመሩ ያደረጓቸውን ሁለት ጨዋታዎችም ማሸነፍ በማሸነፍ ሊጉን በመምራት ላይ ይገኛሉ። ጀርመናዊው አሰልጣኝ ሃንስ ፍሊክ በዘንድሮው የውድድር ዘመን ለአራተኛ ጊዜ የላሊጋ የወሩ ምርጥ አሰልጣኝ ተብለው መመረጥ የቻሉበትን አጋጣሚ ነው አሁን ላይ እየተመለከትን የምንገኘው። ሌላኛው ከዚሁ ከባርሴሎና ጋር ማንሳት የምንችለው ጉዳይ ደግሞ የራፊኒያ አስተያየት ነው። አርጀንቲናን ያለጥርጥር እናሸንፋለን ብሏል። የባርሴሎናው ራፊኒያ የብራዚል ብሔራዊ ቡድን የፊት መስመር ተጫዋች ራፊኒያ ቡድናቸው ለሊት አርጀንቲናን ማሸነፍ እንደሚችል ይገልጻል። አርጀንቲናን እናሸንፋለን ሲል የገለጸው ራፊኒያ ሜዳ ላይም ከሜዳ ውጭም ለማሸነፋችን ጥርጣሬ ለንም በማለት ነው የተናገረው። በጨዋታው ግብ አስቆጥራለሁ ሲል ለፍልሚያው ዝግጁ መሆኑ ያስረዳው ራፊኒያ እነሱን እናከብራቸዋለን ሲልም የተደመጠው አርጀንቲናና ብራዚል ተጠባቂ የዓለም ዋንጫ የማጣሪያ ጨዋታቸውን ሌሊት 9 ሰዓት ላይ ያደርጋሉ። የወቅቱ የዓለም ሻምፒዮን አርጀንቲና ጨዋታውን ማሸነፍ ወይም ደግሞ አቻ መውጣት ወደ ዓለም ዋንጫው እንድታመራ ያስችላታል ነው የተባለው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏድባሩ ፕሮግራሙን እየመራው ከናንተ ጋር ቆይታ አድርግ ያለው፣ በነገው ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ነው የሚሆነው። ስላደመጣችሁኝ ቆይታችንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ እያደረጋችሁም ከኛ ጋር የነበራችሁ ምስጋናችን ላቅ ያለ ነው። መልካም ጊዜ እንዲሆነላችሁ በአክብሮት ተመኘሁ።